እንግዲህ ሰደቃ ለሁለት ሀገር ደስታ ያለውን ሚና ታሳቢ በማድረግ እንግዲህ የመስጂዱ ጀማዎች በራሳቸው ተነሳሽነት ያዘጋጁት ፕሮግራም ነው። በዚህ ፕሮግራም እንግዲህ ዱንያዊ የሆነን ትሩፋትን ከአላህ ሱብሃነሁ ወተዓላ ተስፋ በማድረግ አላህ አገርን አማን ያደርግ ዘንድ ለዲናችንም በግልም ይሁን በማህበራዊ ህይወታችን ውስጥ አላህ ሱብሃነሁ ወተዓላ እዝነቱን ያወርድልን ዘንድ፣ በአኸራም ደግሞ ከአላህ ሱብሃነሁ ወተዓላ የምናገኘውን አጅር ተስፋ በማድረግ ይህን የሰደቃ ፕሮግራም በመስጂድ ውስጥ በወጣቶቹ እንቅስቃሴ ደግሞ ቀስቃሽነትና አዘጋጅነት ተዘጋጅቶ ማህበረሰባችንም በጥሩ ሁኔታ መግበንና የዚህን ሰደቃም እንግዲህ አላህ ሱብሃነሁ ወተዓላ የመጪውን ረመዳን በሰላም በደስታ እንዲያገናኘን መካከላችን ያለንም ፍቅራችን አላህ እንዲጨምርልንና እንዲሁም ሰዎች በመካከላችን ስንኖር የሚኖሩ የህይወት እንቅፋቶች አሉና አላህ ስብሃነሁ ወተዓላ ከነዚያ እንቅፋቶች ተሻግረን የምናልፍበትና የበለጠ የሚሰምርበት ወይ ደግሞ የሚጠነክርበት ይሆን ዘንድ በመመኘት ይህንን ፕሮግራም አዘጋጅተናል። ፕሮግራሙም በአላህ ስብሃነሁ ወተዓላ ፈቃድ በአማረ ሁኔታ ህዝባችንም ተስተናግዶ፣ ካሰብነው ቁጥር በላይ ህዝብ ተስተናግዶ በደስታ ሁሉም ጠግቦ በፍቅር የተለያየንበት ሁኔታ ነው እናያለ ነው ማብላት ረሱላችን ስለ ላሁ አለይሂ ወሰለም እንዳሉት ከእስልምና ውስጥ ምርጡ ተብሎ ሲጠየቁ ምግብን መመገብ ነው፣ እንዲሁም ሰላምታን በምታውቀው በማታውቀውም ሰው ላይ ማብዛት ነው ብለው ያስተማሩትን ትምህርት ተግባራዊ ከማድረግ አንጻር፣ እንዲሁም ነገ በቂያማ ቀንም አንድ ሰው የሰደቃው የምጽዋቱ ጥላ ስር ነው የሚጠለለው ብለው ነቢያችን ስለ ላሁ አለይሂ ወሰለም ጋጀት አስበን አቅደን ካሰብ ነው በላይ በአማረ ሁኔታ ተጠናቋል። አላህ በዚህ ፕሮግራም ላይ በጉልበታቸው፣ በገንዘባቸው፣ በእውቀታቸው፣ በጊዜያቸው የለፉትን ሁሉ አላህ ስብሀነ ወተዓላ እንዲቀበላቸው እንዲሁም ደግሞ ሰደቃው የታለመለትን አላማም ሀገር ላይ ሰላምን አማን የሚያወርድ እንዲሁም በዲናችን ላይ የተሻለን ወደ ተሻለ ደረጃ የምንሻገርበት ሙስሊሙ ማህበረሰብም ወንድማማችነቱን የሚያጠነክርበት ቄራ ሰላም መስጂድ ዙሪያ ያለ ማህበረሰብ ላይ ብንፈጽመው ምንሰራውም የዚህ በረከት ግን በሀገራችን ላሉ ሙስሊሞች ሁሉ እንዲደርስ ተስፋ አድርገን አላህንም ሱብሓነሁ ወተዓላ ተማጸን ያዘጋጀነው ፕሮግራም ነው፣ እና ፍሬው የቄራ ሰላም መስጂድ ጀማዕ ብቻ ሳይሆን ለሀገራችን ሙስሊሞች ሁሉ ለሀገራችንም ሁሉ እንደሚተርፍ ተስፋ እናደርጋለን። አላህንም ለምነናል። አላህም ሱብሓነሁ ወተዓላ ይቀበለን ለማለት እወዳለሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።